ሰላም ሰላም፣ እንዴት ናችሁ? የቻናሌ ቤተሰቦች፣ የማታቁኝ ካላችሁ እኔ ትዕግስት ነኝ። እና ለዚህ ቻናል ደግሞ አዲስ የተቀላቀላችሁ ሰዎች ካላችሁ እንኳን በሰላም መጣችሁ ብያለሁኝ። ቤተሰቦች እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እና ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ይሄ ቪዲዮ ቫይራል ይወጣል፣ ሰውን ይጠቅመኛል ማለት ነው። ስለዚህ ላይክ ማድረግ አትርሱ፣ ሁላችሁም ሼር ማድረግ አትርሱ። ፀጉራችሁ ስትታጠቡ ለሚያስቸግሯችሁ ሰዎች እንዴት መታጠብ እንዳለባችሁ በቀላሉ እነግራችኋለሁ። እንግዲህ እኔ ዛሬ ፀጉሬን ስታጠብ ረዥም ሰዓት ወስጄ እኔ የታጠብኩት ምክንያቱም እነግራችኋለሁ እሱ ለምን እንደሆነ እና እንግዲህ እኔ ሁል ጊዜ እንደምታቆኝ ከመታጠበ በፊት ከቻልኩ ውህድ ውህድ ካልተጠቀምኩ ደግሞ ምንም አይነት ውህድ ከሌለኝ ደግሞ የተለያዩ የፀጉር ቅባቶች ወይ ደግሞ ኦሊቭ ኦይል እቀባለሁ ማለት ነው ወይ ኮኮናት ብቻ ወይ ኮኮናት ወይ ያለኝን የፀጉር ቅባት ካስተር። አሁን ላይ የለኝም፣ ገዝቼ አላውቅም ካስተር ካስተር ካልሆነ ደግሞ ኦሊቭ ኦይል። እነዚህ የማይቀሩ ናቸው። ደግሞ ውህድ ከሰራው በጣም ጥሩ ነገር ነው ማለት ነው። ግን ውህድ ያልሰራው ቀን እነዚህን እጠቀማለሁ። ሰው ዛሬ የተጠቀምኩት ምንድን ነው መሰላችሁ? ኦሊቭ ኦይል ነው የተጠቀምኩት። ኦሊቭ ኦይል እና ኮኮናትን አንድ ላይ ቀላቅዬ ቀብቸው ከአንድ ሰዓት በላይ ቆይተዋል በጣም ውስጥ ውስጡን የራስ ቅሌን ቀብቼ የፀጉሬን ጫፉን ቀብቼ ረዥም ሰዓት አቆይቸዋለው ማለት ነው፣ ስራ እየሰራው ከዛ። ግን እሱን ከተቀባው በኋላ ከቆየ በኋላ ስታጠብ ያያችሁት ነው አይደል? ማበጠሪያ ሳይነካው ራሱ ገና ውሃ በውሃ ገና እያጠብኩት ፀጉሬ በቁመቱ ነው የሆነው። ሙሉን ማለት ነው። በቃ ሙሉ ሙሉን ነው። ምንም የተያያዘ የለውም፣ ምናምን የተፍታታ ነው የታጠቡት ገና ራሱ አስቸግርም። እና ሁልጊዜም ጊዜም ፀጉራችሁን ስትታጠቡ በደረቁ ከምታጠባችሁ ይልቅ ያላችሁን የፀጉር ቅባት፣ ለምን ሁሉ የምትጠቀሙትን ቅባት አይሆንም እንደው የኦሊቭ ኦይል ከሌላችሁ ራሱ የምግቡ ቅባት ካላችሁ እሱን ቅባት በተለይ አፍያ ቅባት፣ አፍያ የምግብ ዘይት ያላችሁ ሰዎች ይሆናል። የምግብ ዘይት እሺ፣ እሱን ውስጥ ውስጡን ለብ አድርጋችሁ ትንሽ ውስጥ ውስጡን ቀብታችሁ ከዛ መታጠብ ግዴታ። ኦሊቭ ኦይል ወይ ኮኮናት ወይ ካስተር ወይ ደግሞ ሌሎች ቅባቶች መሆን የለበትም፣ ብቻ ማንኛውም ግን ምንም ሳታቆዩ ታቆዩ ከተወሰነ ወይ ከአንድ ሰዓት ከሁለት ሰዓት በኋላ ከታጠባችሁ ማለት ነው። ግዴታ እንደዛ መድረግ አለባችሁ። እና ከዛ በኋላ ደግሞ ምን አደርጋለሁ? በቀላሉ እንደምታዩት ሻምፖ ስታጠብ ሁለቴ ነው ማደርገው። ሁል ጊዜም ከሁለት በላይ አላደርግም። የቱንም ያከል ፀጉሬ ቢቆሽሽ ሁለቴ ሻምፖ ካደረጉ ይለቃል። ምንም ነገር ማደርግ እና ፎከስ ማደርገው ደግሞ ሻምፖኔ የፀጉሬ ዘለላ ላይ የፀጉሬ ጫፍ ላይ ሳይሆን የራስ ቅሌ ላይ ነው በደንብ ምጠቀመው ምክንያቱም የሚቆሽሸው የራስ ቀላችን ነው። ምክንያቱም አንደኛ ሁልጊዜ ጊዜ ቅባት ቅባት በጣም ነው የምቀባው በጣም ነው የምወደው፣ ምክንያቱም ቅባት ለፀጉር ጠቃሚ ነገር ስለሆነ ታዲያ ግን ቅባትም ሲቀባ ዝም ብዬ ያለ ፕሮግራም አይደለም የምቀባው። ምናልባት በሳምንት ሁለቴ ከዛ በላይ አልቀባም ግን ደግሞ ያህንን ስቀበው በደንብ ነው የምቀባው፣ ራስ እንዲል አድርጌ ነው የምቀባው። ስለዚህ ያ የምንቀበው ቅባት ደግሞ ባደረ በዋለ ቁጥር ሲያልበንም አቧራ ይስባል፣ የፀጉራችን የራስ ቀላችን ቀዳዶች ይደፈናሉ። የራስ ቀላችን ቀዳዶች ተደፈኑ ማለት ደግሞ የፀጉራችን እድገት ያቆማል። ከዛ ደግሞ የራሱ የተፈጥሮ ኦይል አለን። ስንቶቻችን ነን የራሳችን የተፈጥሮ ኦይል እንዳለን የምናውቅ? የራሳችን ቅባት አለው። የራስ ቀላችን ከራስ ቀላችን የሚመነጭ የተፈጥሮ ቅባት አለን። ሁሉም ሰው አለው፣ ይብዛ ይነስ እንጂ ሁሉም ሰው አለው እና ደግሞ እንደ ፀጉራችን አይነትም ይወሰናል ለምሳሌ ይሄ በጣም ኩርችች ብሎ የማያ ሽብሽብ ያለ ጸጉር፣ ሲታይ ላይን ራሱ ኩርች ያለ ፀጉር ያላቸው ሰዎች የራስ ቀላቸው ቅባት በጣም የቀነሰ ነው። ደግሞ ልክ እንደዚህ እንደምታዩት እንደ እኔ አይነት ፀጉር ያላቸው ሰዎች ደግሞ በደንብ እኔ አሁን ጸጉሬን ታጥቤ ምንም አይነት ቅባት ሳልቀባ ቢያድር ቢውል ከዛ በእጅ የራስ ቀላይን ብነገው ቅባት አለው አገኛለሁ የተፈጥሮ የራሴ አለኝ። የራሳችን የተፈጥሮ ቅባት አለን ምላችሁ ለዛ ነው። ስለዚህ እንደ ፀጉራችን ይለያያል ማለት ነው። ከራስ ቅላችን የሚመነጨው እንትን እና በዛውም ልክ ደግሞ ያ ጠቃሚ ነው ለፀጉራችን እድገት የራሳችን የተፈጥሮ ኦይል መኖሩ። ያ ነው ፀጉራችን እንዲያድግ የሚያደርግልንም እንደገና ደግሞ የምንቀበው ቅባት ከዛ ላይ ተጨምሮ የራስ ቅላችን እንዲደፈን ያደርገዋል ማለት ነው። ስለዚህ የፀጉሯችን እድገት ያቆማል። ከፀጉራችን እድገት ማቆም በተጨማሪ ደግሞ ፎሮፎር በቀላሉ እንዲይዘን ያደርጋል ማለት ነው። ፎረፎር ወይ ድርቀት ብለን ይሄ በቻችን ንቅጥ ስናደርገው ፍርፍር እያለ የሚወጣ እሱ ድርቀት ብለን የምንጠራው እሱ ማለት ነው። እሱ ይፈጠራል። ስለዚህ የፀጉራችን እድገት ያቆማል። ደግሞም ከዛ አልፎ ራሳችን ያመናል። የራስ ምታትም ይከሰታል ማለት ነው በዛ ሰዓት። ስለዚህ እኛ ሁልጊዜ የምንድነው ማድረግ ያለብን እነዚህን ቅባቶች ከተጠቀምን በኋላ ያለ አግባብ ዝም ብሎ በቀን በቀን የፀጉር ያድጋል ተብሎ ቅባት መድፋት ምንም ጥቅም የለውም። ቅባት ስንቀባት ጥቅም የሚኖረውም ንጹህ የራስ ቅር ላይ ሲሆን ነው። የፀጉራችን የራስ ቅላችን ውስጡ ንጹህ ሲሆን ወዲያው ይቀበለዋል ማለት ነው። ነገር ግን ሳንታጠብ ከቅባት ለቅባት እየደራረብን ብንቀበው የባሰ ይደፈናል እንጂ ምንም አይነት ለውጥ አናመጣም። ስለዚህ በሳምንት ሁለቴ በቂ ነው። እኔ ፀጉሬን የምታጠበው በሳምንት አንዴ ነው። በሳምንት አንዴ እታጠባለሁ። በሳምንት ሁለቴ ደግሞ ቅባት እቀባለሁ ማለት ነው። ይህን ነው ማደርገው። ከዛ ደግሞ ስታጠብ እኔ ምንድን ማደርገው ሁልጊዜም ፀጉሬ ላይ የምጠቀማቸው ቅባቶች ሁሉም እንዲወጡ የራስቅ ላይ እንሱ እንዲሆንልኝ ስለምፈልግ ለብ ባለ ውሃ ነው የምታጠበው። ሁልጊዜም እነግራችኋለሁ፣ ይህን ፀጉራችሁ ስትታጠቡ፣ በጣም ያልሞቀ በጣምም ያልቀዘቀዘ ለሰስ ያለ ውሃ፣ በእንደዚ አይነት ውሃ ብታጠቡ በደንብ ጥቅም አለው። አንደኛ ከፀጉራችሁ ላይ ራሱ ያለው ቅባት ውልቅ ብሎ ይወጣል። ከዛ ቀጥለው የምትቀቡትን ቅባት በቀላሉ ይቀበለዋል ማለት ነው። ለናንተ በጣም አሪፍ ነው። ሁለተኛ ስታበጥሩ አያስቸግራችሁም። እስኪ ጸጉራችሁን በቀዝቃዛ ውሃ ስታበጥሩ እና በሞቀ ውሃ ስታበጥሩ ያለው ልዩነት እዩት። እኔ ስታጠፍ ፀጉሬ በቀላሉ የሚበጠርልኝ ለዛ ነው። እኔ እንደውም የጸጉር ከሻምፖ ውጭ ኮንዲሽነር መጠቀም አቁሜ ነበር ለተወሰነ ጊዜ ማለት ነው። እንደውም አሁን አሁን አሁን ቶሎ እንዲህ ስቸኮል ምናምን ቶሎ እንዲበጠርልኝ ስለምፈልግ፣ ያው ፀጉሬ ረዥም ነው ታይም ስለሚወስድ ስለዚህ ቶሎ እንዲበጠር ስለምፈልግ አሁን አሁን መጠቀም ጀምሬያለሁ። አሁን አሁን እሱም ሁሌ አይደለም። በወር አንዴ ወይ ደግሞ በአስራ አምስት ቀን አንዴ፣ ከዛ ውጭ አልጠቀምም። ስለዚህ እንደዛ አድርጉ ማለት ነው። በቀላሉ ፀጉራችሁ ንጹህ ይሆናል። እዚህ ጋር እንደምታዩት በደንብ ምን አድርጊ ያለው እዚህ ጋር ከታጠብኩ በኋላ ሻወር እስከ ሞስት ድረስ ፀጉሬን ከታጠብኩ በኋላ ሻወር እስከ ሞስት ድረስ ጥቅልላ አድርጊ አቆይቸዋለሁ። ከዛ ወዲያው ልብሴ ለብሸ ከጨረስኩ በኋላ ቅባቴን እየቀባሁኝ እንግዲህ ቁጥርጥር ሰራዋለሁ ማለት ነው። በርጥቡ ወዲያው ነው ቅባት የምቀባው። ፀጉራችሁን ሁልጊዜም እንደምላችሁ ሳይደርቅ በርጥቡ ቅባት ቀቡት ነው የምለው እና ብዙዎቻችሁ የኔ ጸጉር ይደርቃል፣ የኔ ጸጉር ይሰነጣጠቃል፣ የኔ ጸጉር ከለሩ እንደዚህ ነው ምናምን እንትላላችሁ። ግን ደግሞ የኛ ነው የኛ እንክብካቤ ነው የጸጉራችን ወዛማ እንዲሆን የሚያደርገው። እኔ የፈለገው የሚያምር ፀጉር ቢኖረኝ ሳላበጥር ሳልታጠብ ብተወው የእኔም ፀጉር ከእናንተ እኩል ነው የሚሆነው። ምንም ለውጥ አያመጣም። እና እንደዛ አድርጉ። እንግዲህ እዚህ ጋር ነው የምጠቀመው በጣም የወደድኩትና ለረዥም ጊዜ እየተጠቀምኩት ያለሁት ቅባት ነው። ይሄ ቅባት ሄርፉድ ነው። የኮኮናት ብቻ ነው የኮኮናት ሄር ፉድ ነው እና መግዛት ለምትፈልጉ ሰዎች የኮኮናት ሄር ፉድን በጭቃው ግዙት። ከዛ ግን የፀጉራችሁን ዘለላ ብቻ ነው የምትቀቡት እንጂ የራስ ቀላችሁን ውስጡን መቀባት የለባችሁም። ከዛ በመቀጠል የራስ ቅሌን ውስጥ ውስጡን ደግሞ የምጠቀመው አሁንም ኮኮናት ግን የካስተር የካስተር ኮኮናት እና እንደገና ብቻውን ደግሞ አልመንድ አንድ ላይ ቀላቅዬ ሁለቱን ነው የምጠቀመው አንድ ላይ ቀላቅዬ ማለት ነው አልመንዱንና የኮኮናት ካስተሩን አንድ ላይ ቀላቅዬ እንደገና ለባ አድርጌ ነው የምጠቀመው ማለት ነው። ለባድርግ የምጠቀመው ምክንያቱም ነግሪያችኋሉ፣ ከዚህ በፊት ቅባት ለብ ስናደርግ እንዴትና ለመለመን እንደሚጠቅም ነግሪያችኋሉ አይደል? ስለዚህ እንደዛ ነው የምጠቀመው። ይህን ቅባት በደንብ ከቀባውት በኋላ ዩት ከለር እንዴት እንደሚያምር በርጥቡ ሲሆን ስናበጥረው እንዴት እንደሚበጠር ዩ። ፀጉራችን አይነቃቀልም፣ አይበጣጠስም። ይሄ አንዳንዴ አይታችሁ ከሆነ ፀጉራችሁን ታጥባችሁ ሲደርቅ ስታበጥሩት የሆነ ድምፅ አለው፣ ጭጭጭጭ የሚል የሆነ ድምፅ፣ የሆነ ኤሌክትሪክ እየተቃጠለ የሚመስል ድምፅ ያ ድምፅ አይኖርም። በርጥቡ ሲሆን ልስልስ ብሎ ይበጠራቸዋል። እንደገና ደግሞ የምትቀቡት ቅባትን በቀላሉ ይቀበለዋል ማለት ነው። ከዛ ፀጉራችሁ በደንብ ሞስቸር ይሆን እና ጥቅም ለእናንተ ነው። አያስቸግራችሁም። ከዛ ሲቀጥል ደግሞ ፀጉራችን ሁል ጊዜ የሚያድገው እንዴት ነው? ብዙ ጊዜ ተናግሬ አውቃለሁ። ፀጉራችን የሚያድገው ሳይ በጣጠስ ሲቀር ነው ጫፍጫፉ ሳይ በጣጠስ ሲቀር ነው። ሁል ጊዜ ፀጉራችሁ ከስር ከራስ ቀላችሁ ደህና ሆኖ ከጫፍ እየተሰነጣጠቀ የሚወድቅ ከሆነ ፀጉራችሁ መቼም ነው እድገቱም አይጨምረው። ስለዚህ ሁል ጊዜም ከራስ ቀላችሁ ይልቅ ከራስ ቀላችሁ ፀጉር ይልቅ መንከባከብ ያለባችሁ የፀጉራችሁን ጫፍ ነው። ምክንያቱም በእድሜ ትልቁ የፀጉራችን ጫፍ ስለሆነ ማለት ነው። ስለዚህ የፀጉራችሁን ጫፍ በደንብ ተንከባከቡት። ሁልጊዜም ቅባትም ስትቀቡ ምንም ስትሉ የፀጉራችሁን ጫፍ አትርሱት፣ በደንብ ቀቡት። የራስ ቀላችን እንደነገርኳቸው አንደኛ የተፈጥሮ ኦይሉ ራሱ ከስር ስለሆነ ያለው ብዙ አይጎዳም፣ ሁለተኛ ደግሞ አዲስም ነው ይሄ አይሸበሸበም። ዳር ላይ ያለው ፀጉር ግን ወይቭ ነው አይታችሁት ከሆነ። ስለዚህ እሱ በቀላሉ የመሰነጣጠቅ የመድረቅ ከለሩንም የመቀየር ባህሪ ያመጣል ማለት ነው። ስለዚህ ሁል ጊዜም ቅባትም ስትቀቡ ስታበጥሩም በደንብ አድርጋችሁ የጸጉራችሁን ጫፍ አትርሱ። አንዳንዶቻችን አለን የራስ ቅላችሁን ውስጡ ብቻ ቀብተን ጸጉራችን እንደዚህ የምንትወው እና ኮሜንት ላይ ደግሞ የተለያያችሁ ሰዎች ትጽፉልኛላችሁ፣ የኔ ጸጉር ይደርቃል፣ የኔ ጸጉር ምን ይላል ምናምን የምትሉ ሰዎች አላችሁ እና በዚህ መልኩ ሞክሩት። ትግስት ይኖራችሁ። ሁሉም ሰው ጊዜ ኖሮት አይደለም። እኔ አሁን ይሄን ሳደርግ ጊዜ ይኖረኝ አይደለም፣ ግን ከእንቅልፍ ሰዓቴ ላይ ቀንሼ ይችላላችሁ ካሜራ ላይ ይታያል አይደል? ማታ ነው ይሄ ቪዲዮ እየሰራሁት ያለሁት ጥራትም አይኖረውም። ለዛ ነው ይሄ ቪዲዮ። በነገራችን ላይ ቪዲዮ ጥራቱ ቀንሷል፣ ምክንያቱም ካሜራ ሁልጊዜም ብርሃን ይፈልጋል። የካሜራው ቆንጆ መሆን ብቻ አይደለም ብርሃን ቦታ ይፈልጋል ካሜራ ሁልጊዜም እና ከቦታው ነው እንደዚህ የጨለመባችሁ ማለት ነው። ምክንያቱም ማታ ነው ይህን ቪዲዮ የምሰራው። ማታ መሆኑ ብቻ አይደለም ደግሞ የግድግዳ ቀለማችን ለካሜራ ትልቅ አስተዋጽኦ አለው እና ለዛም ነው እንግዲህ የኔ ካሜራ ትንሽ ደብዘዝ እያለ መጥቷል። እንግዲህ እግዚአብሔር ቀን ሲያመጣ ሁሉም ነገር ይስተካከልና በቆንጆ አቀራረጽ ይሸላችሁ እመጣለሁ። ልክ እንደ ድሮዬ ማለት ነው። እና እንግዲህ እያያችሁኝ ከሆነ ፀጉሬ በጣም አድጓል። በጣም ስሰራ ራሱ አልፎኝ ሄደዋልን እና አድጓል እግዚአብሔር ይመስገን። እና ቅባቱን በደንብ እያደረግኩኝ ይሄን ቅባት ግዙና ሞክሩት። የብሉማጂክ ቅባት አስታውሱ፣ ከሆነ ከዚህ በፊት ነግሬያችሁ ነበረ። ብሉማጂክን በጣም ነው የምወደው፣ በጣም ነው የምጠቀመው አይደል? በጣም ነው የምወደው ለብሉማጂክ ይሄ ብዬ አቃቂር አላውጣለትም። በእውነት በጣም ግን ደግሞ ይሄ ቅባት ደግሞ ብሉማጂክን ያስንቀዋል፣ ለእኔ ያስንቆታል። የምሬን ነው ምላቸው እና በጣም አሪፍ ነው ሁላችሁም ሞክሩት። የገዛችሁ ሄር ፉድ ነው የሚለው የኮኮናት ሄር ፉድ ነው። ሁሉም ቦታ ይገኛል። የት ነው የምናገኘው ምናምን ብላችሁ እንዳትጠይቁ። ማንኛውም ሱፐርማርኬት ብትሄዱ፣ ዱባይ ውስጥ ከሆናችሁ ታገኙታላችሁ። ስለዚህ ይህን ቅባት ግዙና ሞክሩት። ከዛ ግን በእርጥቡ ተቀቡት። ኢቭን ደርቆው ራሱ ብትቀቡት ይሄ ቅባት በጣም አሪፍ ነው። እና ምንም ፀጉር ያለ ሰልሳ ላችሁ ፈልግ ያለ ፀጉራችሁ የሚደርቅባችሁ ሰዎች ካላችሁ በጣም ብዛት ያለውና ድርቅ እያለ ለማበጠር የሚያስቸግራችሁ ሰዎች ካላችሁ ይሄ ቀባት ትልቅ መፍትሄ ይሰጣቸዋል ማለት ነው። ቤተሰቦቼ እና እንግዲህ ይሳሪ ብዩ ይሄን ይመስላል። ወዱታላቸው ብዬ አስባለሁኝ። በማንኛውም ባለቻችሁ ሰዓት እራሳችሁን ጠብቁ፣ ጸጉራችሁን ተንከባከቡ። ምክንያቱም የሂዩማን ሄር ዋጋ በጣም እየጨመረ እንደሆነ ሰምቻለሁ። እና ስቀልድ ነው እስቀልድ ነው። እና እንግዲህ አሁን ላይ ለመበርታት በጣም እየሞከርኩ ነው። ለመታገል በጣም እየሞከርኩኝ ነው። ቪዲዮ ለመልቀቅ በጣም እየሞከርኩ ነው። እናንተ ደግሞ ላይክ አድርጉ። ምክንያቱም እናንተ ስታዩት ቀላል ነው። የ15 ደቂቃ የ14 ደቂቃ ቪዲዮ ሆኖ ወደ እናንተ ሲመጣ ግን እኔ ጋ ትልቅ ዋጋ አስከፍሉኝ ነው። ለእናንተ አፕሎድ ማደርግላችሁ ቪዲዮ ሲሰራ አይ ነው ለጥቅሜ ነው። እንደ ሌሎች ዩቲበሮች ምንም እኮ ለእናንተ ብዬ እንጂ ምናምን አልላችሁም። እና ራሴ ለጥቅሜ ነው። ምክንያቱም ቪዲዮ ሰርቼ አፕሎድ ባደረግኩ ሰዓት ዩትዩብ ገንዘብ ይከፍለኛል። እውነቱ ሀቁ ይሄ ነው፣ ምንም ልክድ አይደለም ወይ እናንተን ለመጥቀም ብቻ ብዬ አይደለም። ግን ደግሞ እኔ የምከታተላቸው ዩትዩብ ቻናሎች አሉ። ለምሳሌ የዲ ታንግለር ማበጠሪያ አሁን ማበጠርበትን የዲ ታንግለር ማበጠሪያ ኤልሲ ከምትባል ዩትዩብ አይቼ ነው ገዝቼ የምጠቀመው እና ሁል ሁሌ ጊዜ ፀጉር ባበጠርኩ ሰዓት መርቃት አለው። ምክንያቱም ይሄ ማበጠሪያ እንግዲህ ስንት አመቱ እንደሆነ እናንተ ራሱ ታውቃላችሁ። ምክንያቱም ሁሌ በዚህ ነው የማበጥረው እና እንግዲህ እሷ የጠቀማትን አምጥታ ስላካፈለች ነው እኔ ደግሞ ከእሷ አይቼ ገዝቼ የምጠቀመው አይደል። ለእሷ ዩቲውብ ገንዘብ ይከፍላታል፣ ግን ደግሞ እኔንም ጠቅሞኛል። እና እንደዛ ተረዱት። ሁል ጊዜ የሆነ ቪዲዮ ሲለቀቅላችሁ ላይክ አድርጉ ምናምን ስትባሉ ለጥቅምሽ ነው እንደዚህ ነው ምናምን። ኦፍኮርስ በደንብ ጥቅም አለው። በደንብ ነው የምጠቀመው ዩቲውብ በደንብ ይከፍለኛል ይከፍለኛል በደንብ ከሰራው፣ በደንብ ይከፍለኛል። ከፍሎኝም ያውቃል። በደንብ ነው የሚከፍለኝ። ግን ደግሞ እናንተም ይጠቅማችኋል፣ ትበረታታላችሁ። ቁጭ ብላችሁ ካላችሁ ሰዎች ከወንበራችሁ ብድግ ብላችሁ ራሳችሁን ትጠብቃላችሁ ማለት ነው እና ይጠቅማል። ለእኔም ለእናንተም ለሁላችንም ነው ጥቅሙ። ሞር ደግሞ እኔን ይጠቅመኛል። እና ላይክ ማድረግ ደግሞ ለእናንተ ሲምፕል እኮ በጣም አይደል ካረሳችሁት በስተቀር አሁንም ይህን ቻናል ላይክ ማድረግ አትርሱ፣ እላችኋለሁ። እንግዲህ የዛሬውን ቪዲዮ ተወዱታላችሁ ብዬ አስባለሁ። ሁላችሁም ለምትወዱት ሰው ይጠቅማል ለምትሉት ላሰባችሁለት ሰው ይህን ቪዲዮ ሼር ያደረጋችሁ ደግሞ ላይክ አትርሱ፣ ሰብስክራይብም እንደዚያ ማድረግ አትርሱ። በጣም አድርጌ ወዳችኋለሁ። እጅግ በጣም አድርጌ አመሰግናለሁ። ያላችሁ አንዳንድ ሰዎች ብመጣም ብቀርም ሁልጊዜም በመጣው ሰዓት ዊች ደግሞ ስትፈልግ ጣፍታ ስትፈልግ ትመጣለች፣ እንደ ሳትሉ ሳትሰለቹ የምትከታተሉ ሰዎች እንዳላችሁ ስለማቅ እናንተን ከልብ አድርጌ አመሰግናለሁ። ወይም በእውነት አመሰግናለሁ። ኮሜንታችሁን አያለው። እግዚአብሔር አምላክ ያክብርልኝ። በእውነት ከልቤ አመሰግናለሁ። እንግዲህ ቅባቱ ይሄ ነው፣ በደንብ እዩት። ሄር ፉድ ነው የሚለው የኮኮናት ማለት ነው። በሌላ ቪዲዮ እንገናኛለን። ለዛሬው በዚህ አበቃ። ቻው፣ ወዳችኋል